እልባት እያገኛለ ይመስለው የሲዳማ ክልል አመራሮች ክቻና አርቲስት ቶክቻው ያስጀመረው ተቋሙ ውጤት እያገኘ የመጣ ይመስላል። ከዚህ ጋር ድማ እያይዘው አሁን በግምገማ ላይ ያሉ የክልሉ ርዕሰ መስተዳድሩን ጨምሮ ያሉ አመራሮች በግፍና በሙስና የወሰዱትን መሬቶችን ለማሸሽ እየሞከሩ እንዳሉ አርቲስት ቶክቻው በራሱ በቲክቶክ ገጹ አጋርቶናል። አርቲስት ቶክቻው እንዳለ ከሆነ ብዙ የአመራሮቹ ወንድም ወይንም የሥጋ ቅርብ ዘመድ የሆኑ ሰዎች የተሰጣቸውን መሬት ከግምገማው በፊት ቶሎ ብሎ ለማሸሽ እየሞከሩና ለአብዛኞቹ እየሸጡ ያለው ይመስላል። ከዚህ ጋርም አያይዘው የአንድን ሰው ስም ጠርቶ ማለትም ሞሼ ስል የጠራውን ሰው 32 ሚሊዮን ብር አውጥቶ ከአመራሮች መሬት እንደገዛ ነግረው ይህ መሬት ከህዝብ የተወሰደ የመንግስት መሬት ስለሆነ እነሱ ከወረዱ በኋላ ብዙ አይነት ፍተሻዎች ስለሚደረጉ አንተ ሰርተህ ላፍተህ ጥረህ ያመጣው ገንዘብ ነውና እንዳይቀርብ ሰዎቹ ስልጣን ሳይለቁ በፊት ይህን የግዢ ውል አፍርስ ስል ተናገረ። የዘረፉትን መሬት፣ የህዝብን መሬት የመንግስትን መሬት ስንቱን አፈናቅለው የዘረፉትን የወረሱትን በግፍ የወረሱትን መሬት እየሸጡ ቤት እየሸጡ ነው ያሉት አሁን እንግዲህ አንዳንድ መረጃዎች እንደሚያሳዩ ከሆነ የተለያዩ መሬቶችን እየሸጡ ነው ከእንደገና አገኘን አፈስን ብላችሁ ተሯሩጣችሁ እየተሯሯጣችሁ እየገዛችሁ ያላችሁ ሰዎች ግለሰቦች ከዚህ ድርጊታችሁ ተቆጠቡ እና አሁን ምን ያህል ምን ያህል እርግጠኛ እንደሆንኩ አላወቅኩም ነገር ግን ሚዲያ ላይ ወጥቷል ማረጋገጫ ያለው ነው ተብሎ ወጥቷል ሞሼ በሰላሳ ስድስት ሚሊዮን ብር ገዛ ተብሎ ሞሼ ሞሼ አንተ ሰርተ ነው ያመጣከው ይሄ ሰውዬ የሱ አይደለም የሱ ያልሆነውን መሬት የራሱ አርጎ በወንድሙ ስልጣን ተገን አርጎ ዘርፎ ነው የሸጠልህ ስለዚህ ቶሎ ብለ ይህንን ገንዘብ አስመልስ ሳይወርዱ ገፈው ሳይወርዱ የህዝብ ነው፣ የመንግስት ሀብት ነው፣ የመንግስት ንብረት ነው። የእሱ አደለም፣ የሱ አደለም። ስለዚህ ቶሎ አስመልስና፣ ሞሼ ባለቤትነቱን ለህዝብ ያሳየ። እስኪ ባለቤትነቱን ያስመስክር፣ ከየት አምጥቶ የዛ መሬት ባለቤት እንደሆነ ያስመስክር። እኛ እኮ ምድራችን እኮ ነው። ከየት ጉድጓድ የመጡ ናቸው? አገራችንን እየፈለጉትን እያስወጡ እየሸጡ የሚሸነሽኑት እኛ እኮ ተወላጆች እኮ ነን፣ የከተማ ተወላጆች፣ የሀዋሳ ከተማ ተወላጆች ነን። አናውቃቸውም እነዚህን ከየት መጥተው ነው እንደፈለጉ የፈለጉትን እያፈናቀሉ የፈለጉትን እያስፈራሩ በጥይት እየመቱ የፈለጉትን እየሸጡ የፈለጉትን መሬት የሚወርሱት ከየት አባታቸው ጉድጓድ መጥተው ነው? ዘራፊ ሁሉ ዘራፊ። አንድ አንድ፣ በስማችሁ እዛች ምድር ላይ ቦታ አትቀርላችሁም። አንድ እያንዳንዷን ትመልሳላችሁ። ወላ በአጎቴ ወላ በአክስቴ ወላ በወንድሜ ወላ በማንም በማንም ያደረጋችኋትን መሬት ትተፋላችሁ። ደስታ ማንም አያውቅም። አዋሳ ላይ ማን ያውቃል? አንተ ወንበዴ፣ ሌሎቻችሁ ማን ያውቃችኋል? አለማየሁ ጢሞቴዎስ፣ አብርሃም አርሻለ፣ ጀጎሁን ማኩሪያሁን ማን ነው የሚያውቃችሁ? እናንተ የት ነበራችሁ? ከተማውን እንደፈለጋችሁ የምታደረጉት እንዴ? ከየት ነው የመጣችሁት እናንተ ወንበዴ ሁሉ ስለዚህ አሁን ተሯሩጣችሁ አተረፍን አፈስን እንዲህ ነው እያላችሁ እየገዛችሁ ያላችሁ ሰዎች በዚህ ሰዓት ተጠንቀቁ ባለሥልጣናት በቤተሰቦቻቸው በወዳጆቻቸው በባለሀብቱ ስም የሸሸጉትን የዘረፉትን መሬት ንብረት እየሸጡ ነው ያሉት ሐዋሳ ምድር ላይም ሆነ ሌላ በሲዳማ ክልል ውስጥ እየተሸጡ ካሉ መሬቶችም ሆነ ቤቶች ተቆጠቡ። ነገር ሙሉ በሙሉ ስለሚመለስ ማለት ነው። ሙሉ በሙሉ ይመለሳል። በአክስት አርጋው፣ በወንድሜ በጓደኛ በምን በባለ ሀብቱ ስም እያንዳንዱ ስለሚታወቅ እያንዳንዱ ኢንፎርሜሽን ስላለ እያንዳንዷን የዘረፋችሁትን መሬት ትመልሳላችሁ፣ ቤት ትመልሳላችሁ፣ እያንዳንዱን ስፍራ የወሰዳችሁትን ንብረት ትመልሳላችሁ። ስለዚህ በዚህ ሰዓት አተረፍን አፈስን ዘገንን ብላችሁ መሬት እየገዛችሁ ያላችሁ ሰዎች፣ ቤት እየገዛችሁ ያላችሁ ሰዎች ተቆጠቡ። ከድርጊታችሁ ከድርጊታችሁ ተቆጠቡ። ቶሎ አስመልሱ፣ አስመልሱ። የእናንተ አደለም፣ የነሱ አደለም። ብሩ የእናንተ ነው። ብራችሁን አስመልሱ። ቦታው ግን የነሱ አደለም። ቦታው ይወረሳል፣ ይመለሳል። ቤቱም ይወረሳል፣ ይመለሳል። ስለዚህ ከእንደዚህ አይነት ድርጊት ተቆጠቡ ተቆጠቡ። ለዚህ ጉዳይ የተሯሯጣቸው ያላችሁ ሰዎች ግፈኞች፣ ለፍርድ ይቀርባሉ። ወንበዴዎች፣ ዘራፊዎች፣ ምድሪቷን ግልብ አርገው የገፈፏት የዘረፏት ይጠየቃሉ። ስለዚህ ከተጠያቂነት ለመዳን እናንተም ከዚህ ነገር ፈጥናችሁ ውጡ። ሲዳማን ተበቅላችኋል። ለጉድ ነው የተበቀላችሁት። አዎ፣ አሁን ደግሞ ከጥቁር ውሃ እስከ ጭሪ ድረስ ያለ ሲዳማ አንድ ድምፅ አንድ ሐሳብ ሆኖ ተነስቷል። አይፈልጋችሁም። የካሳ ዘመን ነው አሁን ለሲዳማ የሚ ሲዳማ የሚካስበት ዘመን ነው። የካሳ ዘመኑ ነው። በካሳ ዘመን ላይ መርገም ይዛችሁ እናንተ መቀጠል አትችሉም። መርገም ናችሁ እናንተ ለሲዳማ ህዝብ መርገም፣ መርገም ናችሁ እናንተ ለሲዳማ ህዝብ አርቲስት ቶኪቾ በተደጋጋሚ ሰዓት ጊዜያችሁ አብቅቷል። ልትወርዱ ነው ስል እንደነበረ አሁንም እየመሸ ያለ ይመስላል። ለሰዎቹ ማለትም ለአመራሮቹ ነገሩ ከትላንት ዛሬ እየከበደ እንደመጣ የሚያስታውቀው ብዙ በዘመድ አዝማዳቸው የወሰዱትን መሬት ለማሸሽ በእጃቸው ያለውን ገንዘብ አጥፍቶ ባዶ ነን ለማለት እየጣሩና እየሞከሩ እንደሆነ ብዙ ምንጮች እየነገሩን ያሉ ነው። አርቲስት ቶክቻው ምን ሰመው ደግሞ የገዙ ሰዎች ማለትም ባለስልጣናቶች እጅ ላይ መሬት እየገዛችሁ ያላችሁ ሰዎች ተጠንቀቁ። ምክንያቱም ምክንያቱም ባለሥልጣናቶቹ ወርደው ወይንም ተከሰው ታስረው ሀብት ሲመረመር በስማቸው የተገኘ ሁሉም ለመንግስት ውርስ ሊሆን ስለሚችል ያን ጊዜ የገዛችሁትን መሬት ከማን እንደገዛችሁና የመሬቱን ባለቤት ስለማታገኙ መንግሥት ሊወርሳችሁ ይችላል። ሰርታችሁ፣ ጥራችሁ፣ ለፍታችሁ ያመጣችሁን ገንዘብ ባዶ ቦታ እንዳይወርቅ ስል ጥሪ አቀርቧል። ቪዲዮ ከተመቻችሁ ላይክ፣ እንዲሁም ለቤቱ አዲስ የሆናችሁ የተወደዳችሁ ውድ የጃሾ ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ እንዲሁም ሀሳብ አስተያየታችሁንና ጥቆማችሁን በኮሜንት አስቀምጦ እያልኩኝ እንዲህ አይነት መረጃ እንድደርሳችሁ ደግሞ የደውል ምልክቷን ማብራቱን አትርሱ እያልኩ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።